ምን የሚባል አባባል አልመሰላችሁ? አፍና ቅብቅብ ሁልጊዜ አያበላም ይባላል እና ዛሬ እንግዲህ ጀማል ጉድ ፈልቷል። ሀዋም እንግዲህ አፍንጫን ይዛ ጸጥ ብታደርግህ ነበር። እንኳንም ተረፍክ፣ እንኳንም ተረፍክ። ብትሄድም በስራህ ነው። ምክንያቱም አንተ ምን ለማለት ፈልግህ ነው እንዴ? ውርደት በቁና እናንተ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ በያላችሁበት። በዚህ አላህ ሰላምታና እዝነት አይድላችሁ ለማለት ወዳለው ውድ የኔ ቤተሰቦች፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሌ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። ነበር ቤተሰቦቼ ደግሞ ቪዲዮ ሼር ላይክ በማድረግ አበረታቱኝ ማለት ነው ዛሬ ጀማል ውርደቱን ታቅፎ ቁጭ ብሏል ማለት ነው። ሀዋ ዛሬ ኔ በቃ ያንቺ ደጋፊ ነኝ። ዛሬ በጀማል ላይ ነው በቃ ታጥቂ የተነሳሁት። ጀማል እንግዲህ ላይ ሄደብህ ነው በቃ እየመረረህን ቢሆን ትውጠዋለህ። ዛሬ ሀዋን ደጋፊ ነኝ። ምክንያቱም ጥፋት ካንተ ላይ ነው ያየሁት፣ ከሀዋ ጋር አይደለም ማለት ነው። እንዲ እንዲ እንዲ እናንተ ምን ማለት ነው አንዳንዴ በንጹህ ልባችሁ ንጹህ ስትሆኑ ልባችሁ ንጹህ ሲሆን በቃ አንድ ሰው የሰራውን ስራ ለራሱ እያቅበዘበት እያቅበዘበዘ ማለት ነው ያመጣላችኋል ማለት ነው። ዛሬ ጀማል እንግዲህ ውርደት በውርደት ሆኗል ማለት ነው። አንተ እንዲህ እንዲህ ምን ማለት ነው? እንዲህ ሴትየሆን ራሱ እኮ አሳፈርካት ማለት ነው። ምን እንዲህ ይህንን ያክል ሰው እኔ ደግሞ ሰው ተኝቶ ብቻ መስሎኝ ነበር የሚያቀባዥረው ማለት ነው። ለካ ሰው እንደው በቃ በተለይ ወንድ ልጅ ውጭ ውጭ ሲያይ ለካ ቁጭ ብሎ በቃ የተኛ መስሎት ያወራል ማለት ነው። ምን ቢሆን ጥሩ ነው። ዛሬ እን ዛሬ ሀዋ ጀግና ጀግና ጀግና ጀግና ሆናለች፣ በቃ ጀግና። እንኳንም አሳየሽው ልቦናሽን ማለት ነው። እና ምን ቢያደርግ እንዲ አንተ ግን ጉደኛ ነህ ጉደኛ ጉደኛ ጉደኛ። እሷ ምን ብትለው ጥሩ ነው፣ ዛሬ ባልተ ቤቴን እስኪ በወግ በማድረግ ቁጭ ብዬ ላውራው ብላ ቁጭ ብላ የኔ ውድ ባልተ ቤት ምናምን እያለች እያቆላመጠች። ከዛስ በኋላ ምን ብትለው ጥሩ ነው በቃ እንደው ይቻለም ምን ትመስላለች፣ ይቻለምን እንደው በቃ እንዴት ናት ምናምን ብላ ስትጠይቀው እሱ የዋለበትን ያደረበትን ሀሳቡን የተኛ መስሎት በእውነ በምናቡ መስሎት ሲገልጽላት እንግዲህ ሀዋ ደግሞ ያ ብዙ ነገሮችን ታዝባ አፍንጫውን ይዛ ፀጥ ልታደርገው ነበር። እንኳን ተራፍክ ብትሄድም ያው በስራህ ነበር ማለት ነው። እና እቺ አለም እንዴት ናት? በቃ አለማችን ሁኔታ እሷ ከስራ መጥቶ እንግዲህ ባሏን ዘና ፈታ ልታደርገው ነው ይቻለ ምን ትመስላለኝ ምናምን የምትለው እሱ ምን ቢል ጥሩ ነው መልሱ? እሱ ወይም ብለ በምጠይቅበት ሰዓት እናንተ አንዳንዳ ብኮ ሳቁ አረሳቂናልኝ አለ። ዘና ፈታ በሉ። ከዛ እሱ ምን ቢል ጥሩ ነው? እኔ ወድ ባልተቤት ይቻለም ዛሬ እንዴት ናት አለም እንዴት ነው ምናምን ስትለው እሱ ምን ቢል ጥሩ ነው? ስለ ዳሌና ስለ ቂጧ ስለ እምብርቷ ምናምን ነገር ይወራል። ፈጣሪ ጠብቀኝ ነው፣ ፈጣሪ ወይ ጠብቀኝ ነው ከዚህ ውርደት። ቆይ አንተ የተኛ መስሎህ ነው እንዴ? የተኛ መስሎህ ነው? ከዛ በኋላ አ አለች። ግራ ገባታዋ በጣም ነው ግራ የተጋባቸው አለ። እኔ እኮ ይቺ ዓለም እንዴት ናት? ስለዚች ዓለም ንገረኝ እኮ እያልኩ ምን ያለሁት ምን እያልክ ነው አንተ እያለች ፍጥጥ ብላ በምትይዝበት ሰዓት እሱ ዝም ብሎ ሞባይሉን እንደዚህ እየነካካ ቂጧ ተንብርቷ በታይ ከቂጧ እንደዚህ ምናምን ቂጧ ሰፍቶ ቂጧ ሳስቶ ምናምን ነገር እንዲ እንደዚህ ሲነፍ፣ አዋ በቃ ምን እያልክ ነው? ለዛውም ጎረቤት ውይ፣ ጎረቤቷ ራሱ ጎረቤት ተብየዋ ራሱ ውርደቷን ተሸከመቻ። አንቺ ውይ ጎረቤት፣ አንተ ፈቀቅቡ ተብሎ እንኳን ይኬዳል እንጂ ጎረቤት እንዛው ሚስት ጋር አብራ የምትበለው አብራ የምትጠጣው ነው። አንተስ የከፋ ነው ጀማል፣ ያንተስ የከፋ ነው። እንዴ እንዴ እንዴ አንተ ቆይ ሀዋ ሀዋ ጋ የለም እንዴ፣ እዛችኛ ይቱ ጋ ያለው ነገር አንተ፣ ስለ እምብርት እና ስለ ቂጥ ምታወራው የምታወራው እምብርት እና ቂጥ ሀዋ የላትም እንዴ። እቲ ምን ማለት ነው ጀማል ግን? አረ ዛሬ እንደ ዛሬ ተዋርዳ አታውቅም። እንደ ዛሬ ተዋርዳ አታውቅም። አታቅም ማለት ነው። ይህ ሀዋማ ጎረቤት ተብያዋ ደግሞ የሀዋ እጅ ጣላት ማለት ነው። ባሏን እንደዚህ ለቃን አያችሁት። የኔ ባል እንደዚህ አያደርግም አትበሉ። ወንድ ልጅ እንደዛ አትበሉ። ለዛውም የምን ያክል ቢወዳት ነው? እንደ ምን ያክል ብትወዳት ነው? የተኛ መስሎ ቁጭ ብለህ እንደዚህ ቁጭ ብለህ በጋድኮ እያወራህ ነው። ልክ እንደ ህልም አንተ ኮ የተኛ መስሎሃል በሰአቱ። እንዲህ ይሄ ሁሉ ውርደት ውርደት ውርደት፣ ጎረቢት ተብየዋ እራሱ ውርደቷን ተሸከመች። ሀዋ ዛሬ ጀማልን አፍንጫውን ይዛ ፀጥ ልታደርገው ነበር። ነገ ደግሞ ያችን ደንቂጧ ዳሌዋ የምትባለውን ደግሞ ነገ ሀዋ ሄዳ አፍንጫዋን እንደምትይዛ ምንም ጥርጥር የለም ማለት ነው። ጎረቢት የሚሰራረቃ እንደናንተ ረ! ወይ ጊዜ! ወይ ጊዜ! ወይ ጊዜ ቆይ ጎረቤት እዛው በቃ አንድ ላይ እየበሉ እየጠጡ ይሰራረቃሉ። ኧረ ነውር ነው፣ ነውር ነው፣ ነውር ነው። አንተ ባለጌ ፈቀቅ ብለህ እንኳን ብለህ አትሄድም እንዴ አንተ? ቆይ ቂጥና ብርት ሀዋ ጋትሃል። ሀዋ አለም ብርት እናለ ቂጥ ነው እንዴ ተሰራችው? አንተ ብርቷ እንዲህ ብሎ ቂጧ እንዲህ ብሎ እያልክ የምታወራው ሚስት ፊት። ኧረ ውርደት፣ ኧረ ውርደት፣ ኧረ ውርደት፣ ኧረ ውርደት። ጀማል እንደዛሬ ተዋርደህ አታውቅም። እንግዲህ ፅናቱን ይስጥህ ብርታቱን ይስጥህ። እኛማ ዛሬ እንግዲህ ሄድንብህ ማለት ነው። እየመረረም ቢሆን ዋጠው። ዛሬ ከሀዋ ጥፋት የለም። እስከ ዛሬ ባልሽ ነው አክብሪው፣ ምናምን በቃ ደክሞ ሲመጣ ምንድነው ምናምን በይው ምናምን እያል እሷን ስንቆጣ ነበር። ለባልሽ ክብር ስጪ ምናምን። ዛሬ ግን በአንተ ላይ ነው በቃ የምንዘምተው፣ በአንተ ላይ ብቻና ብቻ ነው ማለት ነው። እንዴ ምን ማለት ነው? ዳሌ ቂጧን ብርቷ? አንተ ያገባሃት ሚስት ዳል ማነው? ማን ቂጥና ብርት የላትም። እ ስለ ቂጥና ስለ ብርት የምታወራው፣ ሂደህ እንደ ሳተኛ ተኝተው ቢሆንማ ገና ብዙ ይቀባጥራል። ሀዋ ዛሬ ይሄንን ቁጭ ብሎ በገሃድ አውርቶ ይተሻል። ነገ ደግሞ ሲተኛ ራክስ የሆነሽ ምን እንደሚያወራ ጠብቂ። ነገ ጠብቂው ማለት ነው፣ ራክስ ቁጭ ብለሽ ምን እንደሚል ሳይተኛ እንደዚህ ያለ ሰውዬ፣ ከዛ በኋላ ደግሞ ነገ ታኝቶ ደግሞ ምን እንደተዳረጉ ደግሞ ሳይለፈልፍ አይቀርም። ወይ መጥፎ ወንድ ማለት ይህ በቃ። እንዲህ ይሄ ቀን ያደረገውን ሌሊት ያደረገውን፣ ቀን ያደረገውን ሌሊት የሚያወራ ሰው በጣም ገባር ነው፣ መጥፎ ነው። ውይ ነጅነን። ፈጣሪ ሆይ ጠብቀን አንተ ተዚውላ ወርድ እንደዚህ በጋር ቆጭ ብሎ እሷ ባለቤቷ ልታስደስት ተስራ መጥቶ ስለሚደክመው ፈታ ልታደርገው ስታወራ፣ ሌላው እሱ ደግሞ የዋለበትን ስራ ሳይሆን የዋለው የዋለበትን ሌላኛውን ስለሌላኛው ስራ ታሪክ ለሚስቱ ይነግራታል። አይገርምም? ረረሸም ነው እንዴ ጀማል፣ እንትን አይጠበቅም። እና በጣም ነው የገረመኝ እኔ ውድ ቤተሰቦቼ። ሀዋ እንግዲህ ዛሬ እብድ ሆና። ጸጥ ልታደርገው ነበር አፍንጫውን ይዛ እንግዲህ ያለው አትርፎታል። ቀጣይ ደግሞ ምን እንደሚፈጠር አብረን እየምና ይሆናል። ውድ የኔ ቤተሰቦች እናንተም ያላችሁን ሀሳቡ፣ አስተያየታችሁን ኮሜንት ላይ ጻፉልኝ። እንግዲህ በዚሁ ልሰናበታችሁ ልሰናበታችሁ ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።